ሰላም ሰላም ፋሚሊ፣ እንደምን ቆያችሁልኝ? ዛሬ ደግሞ በአንድ አዲስ ትምህርታዊ ቪዲዮ መጥቼላችኋለሁ። ዛሬ የመጣሁት ተምኒል ላይ እንዳያችሁት ብዙ ጊዜ ስንጠቀመው እኛ ጋር አይስተዋልም ይሄ ነገር ማለት ነው እና ዛሬ አንድ ነገር አሳያችኋለሁ መልቲፓል ላይ እንዴት አድርገን ኢንትሮ መስራት እንደምንችል የማሳያችሁ ይሆናል ማለት ነው። እዚህ መልቲፓል ላይ ኢንትሮ እንዴት አድርገን መስራት እንደምንችል አሳያችኋለሁ እና ደግሞ ሌላው ደግሞ ኦንላይን ክላስ ተጀምሯል ማለት ነው። ኦንላይን ክላስ ተጀምሯል በዚህ በ2018 ማለት ነው። ኦንላይን ክላስ ተጀምሯል በጣም ለየት አድርገን ስለ ሚውዚክ ወደ ውስጥ ገብተን የምንማማርበት ቱቶሪያል ነው እና ስክሪን ላይ በምታዩት ከሀገር ውስጥም ከሀገር ውጭም ያላችሁ መመዝገብ ትችላላችሁ ማለት ነው። በቴሌግራም ኦር በዋትስአፕ ኮንታክት ማድረግ ትችላላችሁ። እሱን እንዳያመልጣችሁ እላችኋለሁ እና አንድ የሰራሁትን ላሳያችሁ እና ከዛ በኋላ እኛ ወደ አሰራሩ እንገባለን ማለት ነው። እንዴት እንደተሰራ የማሳያችሁ ይሆናል። መጀመሪያ ተጫውቼ ላሳያችሁ እንዴት እንደምትጠቀሙት ማለት ነው። በዚህ መልኩ መጠቀም ትችላላችሁ። በጣም ነው የሚያምረው። በዚህ መልኩ ማለት ነው ኢንትሮን አስገብታችሁ ከዛ መጫወት ትችላላችሁ ማለት ነው። እና አሁን ይህ እንዴት እንደሚሰራ የማሳያችሁ ይሆናል ማለት ነው። ያው በመጀመሪያ ደረጃ እዚህ ፈንክሽን ላይ እንገባለን። ፈንክሽን ላይ ከገባም በኋላ ሜንቱ ላይ አሳልፈን ማለት ነው፣ ታቧን ወደ ጎን አድርገን ሜንቱ ላይ እንገባለን። ከሜን ዋን ማለት ነው። ከዛ መልቲፓድ ክሬተር የሚላል አለ። መልቲፓድ ክሬተር የሚላል አለ። አሁን እዚህ ጋር እኔ እየሰራሁት ስለሆነ እናረጋለን። እዚህ ጋር ኒው ባንክ የሚለውን ሰሌክት እናደርገዋለን። ኒው ባንክ የሚለውን ሰሌክት እናደርገው እንደ አዲስ ይከፈትልናል ማለት ነው። እና እናንተም በመጀመሪያ ቴምፖን ቼክ ማድረግ ትችላላችሁ። ሬጌ ስለምሰራ ይሄ ነው ፍጥነቱ፣ ቴምፖን ማለት ነው። ከዛ ቮይስ ታዘጋጃላችሁ ሪከርድ የምታደርጉትን ማለት ነው። እኔ ስላፕ ሶሊድ ጊታር ነው የፈለግኩት። እሱን ሌጋሲ ውስጥ ታገኙታላችሁ። ሌጋስ ውስጥ ትገቡና ጊታር ውስጥ ትገቡ ትገባላችሁ። ከዛ ስላፕ ሶሊድ የሚል ትፈልጋላችሁ። ስላፕ ሶሊድ ጊታር ማለት ነው። ስላፕ ሶሊድ ጊታር ይህን አገኘሁት እና ድምፅ መቀነስ ከፈለጋችሁ በዚህ ቀነስ አድርጋችሁ መስራት ትችላላችሁ። ባላንስ ማድረግ ትችላላችሁ ማለት ነው። ከዛ በኋላ እንመለሳለን። ያው ሬጌ እንትን እንዳይላችሁ እንዳይረብሻችሁ ፓወር ኦፍ ማድረግ ትችላላችሁ። እንትኑ ቻናሉን ማለት ነው፣ ቤዙንና ሪትም ቱን ማለት ነው። ኦፍ ካረጋችሁ በኋላ እዚህ ጋር ሪከርድ የሚል ኦፕሽን አለ። እዚህ ጋር ዋን ላይ ነው። እዚህ ጋር ሪከርድ የሚሉ እነካለን። ከዛ አሁን ምንጊዜም ትራንስፖርት ዜሮ ላይ መሆን እንዳረሱ። ከዛ በኋላ አሁን ሪከርድ ለማድረግ እንዘጋጃለን ማለት ነው። ሳይንስታርቱን እኩል ነው የምንጀምረው፣ እዚህም ስናስጀምር፣ እዚህም አንድ ላይ እኩል ነው የምንጀምረው ማለት ነው። እንዲህ ሪከርድ አደረገን መስማት ትችላላችሁ። እንደዚህ ካደረጋችሁ በኋላ እዚህ ጋር ስም መስጠት ትችላላችሁ፣ ወይ ደግሞ ይሄንኑ ሴቭ ማድረግ ትችላላችሁ፣ ወይ ደግሞ መጨረሻ ላይም አንድ ላይ ሴቭ ማድረግ ይቻላል። ግን ድንገት በመሃል ላይ ቢጣ እንዳይጠፋ ቢጠፋባችሁ ሴቭ አይደረግም ማለት ነው ኪቦርዳችሁ ቢጠፋባችሁ እና አሁን ዋን ላይ ቀርተናል። ከፈለግን እዚህ ጋር መተን ቱ መንካት እንችላለን። ቱ ላይ ያመጣልናል። ከዛ በኋላ ሪከርድ ማድረግ እንችላለን። ዋን ላይ ግን አሁን እንዲደግምላችሁ ከፈለጋችሁ ለምሳሌ ይሄ አሁን አይደግምም። እንደምታየው አሁን ይሄ ብዙ ጊዜ የአንዳንድ ኢንትሮች የሚደጋግመው። እንዲደግም ከፈለጋችሁ እዚህ ጋ መልቲፓድ ዋን ላይ የሚላለ ሪፒት የምትበተናለች እዚህ ጋ እንደምታየው ማለት ነው። ሪፒት የምትላለች እና ኦን ካረጋችሁት ይደግመዋል ማለት ነው። አንዴ ቼክ አድርገው እስኪ እንዲደግም ስለማንፈልግ እዚያ ከሰራም በኋላ ቱ ላይን መጣና፣ ድጋሚ ቮይስ መምረጥ አለባችሁ። የምታዘጋጁት ዋን ዋን አንድ አንድ ቮይስ ስለሚያስመርጣችሁ ቤዝ ላይ እንገባና ፒክ ቤዝ ነው የፈለኩት ይህን ስለፈለኩ ኦር ደግሞ ፒክ ዳይኖ ቤዝ ላርገውና ከዛ በኋላ ሪከርድ ኦፕሽኗን አንዴ እንነካለን። ከዛ ይህን እራሱን ነው የምንቀደው፣ እዛ ሪከርድ አድርገነዋል። ኖርማል ኮርድ ምናምን ምንም አይጠቅማቸውም፣ ሴፍ ስለማያደረጉ ማለት ነው። ዋናው ሜሎዲው ነው። ከዛ እዚህ ጋር እስቲ እንስማው። አንድ ላይ መስማት ትችላላችሁ። አሁን እዚች ጋር ሪከርድ የምናደርጋት እቺ ሪፒት የምትሆን መሀል ላይ የምትገባውን ሲንዝ ነው ማለት ነው። እሷን ለእሷም አንድ ቮይስ እንመርጣለን ሲንዝ ውስጥ ገባእና ሲን ውስጥ ገብተን ሺ ሞዳት ፎይዛለች ሺ ፕሊድ ትባላለች። ይህን እንቀዳለን። ይህ ነው የምንቀዳው ይህች ነው ሪካርድ የምናደርጋት ማለት ነው። ስለዚህ ይሄንም እኩል ነው ሳይኑን ስታርት የምናደርገው ማለት ነው። ምንጊዜ ጊዜ መሳሳት የሌለባቸውን ሶስት ላይ ነው ሪካርድ የምናደርገው። ስለዚህ ሶስት ላይ ሰሌክት አድርገን ሪካርድ ኦፕሽን እንከፍታለን። ከዛ በኋላ እንጀምራለን ማለት ነው። በዚህ መልኩ ቀዳም ማለት ነው። እስቲ እንስማ። ይህ ነው የተፈለገው። አንድ ስቴፕ እንጠብቀን ስቴፕ ታስገቧት እቺ እንደዚህ ማስገባት ትችላላችሁ። ከዛ በኋላ እናንተ የቀጣይ ፓርቱን መጫወት ትችላላችሁ ማለት ነው። እዛው ስቴጅ ላይም ሆናችሁ የፈለጋችሁበት ቦታ፣ ከዛ እኔም መስጠት ትችላላችሁ ማለት ነው። እዚጋ ሴቭ መጨረሻ ላይ ከጨረሳችሁ በኋላ ሴቭ የምትል ኦፕሽን አለች። እሷን ከዛ የምትፈልጉበት ፋይል ላይ ዳችሁ ሴቭ ትሉታላችሁ። ወይም እኔ ዝም ቤክ ልበለው፣ ከዛ በኋላ ኬት ትሉታላችሁ። ኤግዚት ብለን እንየው። አሁን መጫወት እንችላለን። ሞክረው። በዚህ መልኩ መጠቀም ትችላላችሁ። በጣም ነው የሚያምሩ ማለት ነው። ስቴጅ ላይም ሪከርድም ሲሰሩ መልቲፓድ ላይ በጣም ብዙ ነገር ይሰራል። ሁለተኛው ቻናል ላይ እንዳልኩ ገብታችሁ እዩ፣ እንዴት አድርገን ደሞ ስታይል ማጀቢያዎችን መስራት እንደሚችል መልቲፓዶች ላይ ማለት ነው፣ ሰርቻለሁ ማለት ነው። አሰራሩንም እዛ ቪዲዮ ላይ ሰርቻለሁ። የገባችሁ ሰብስክራይብ አድርጉ ማለት ነው። ኢንስታግራም ቻናል ደግሞ ከፍተናል፣ ኢንስታግራም አካውንት ማለት ነው በሁሉም ሶሻል ሚዲያ ሙዚቃ ስለምሰራ ስክሪን ላይ በምታዩት ማለት ነው፣ ኬቢኬ ሰቨን በሚለው ማለት ነው። የገባችሁ የተለያዩ ስታይሎችን፣ መልቲፓዶችን፣ ቮይሶችን ኮንታክት እኔን ማድረግ ትችላላችሁ ማለት ነው። ቴሌግራም ቻናል አለ ስክሪን ላይ እንደምታዩት ኬቢኬ ሰቨን ጊታር የሚል እዛ፣ የገባችሁ አዳዲስ ነገር ሲለቀቅ ቶሎ እንዲደርሳችሁ ጆይን አድርጉት። በቀጣይ በአዲስ ቪዲዮ እንገናኛለን። ተባረኩልኝ።